ከአማራ ፋኖ ብሔራዊ ኃይል ዛሬ ስለነበሩ አውደ ውጊያዎች በርካታ መረጃዎች ተሰምተዋል። ዛሬ ሰኔ 14 2017 ዓ.ም እንዳለፉት ቀናት ሁሉ በርካታ የአገዛዙ አገልጋይ ሰራዊት አባላት እየከዱና እየተሳቡ ፋኖን መቀላቀላቸውን ቀጥለው እንደዋሉ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አረጋግጧል። በዚህም ከኮርክ ከተማና ከአንበር ከተማ ተነስተው ከነሙሉ ትጥቃቸው የብሬን ተተኳሽ ጭምር በመያዝ በጎጃም ቀጠና የሀዲስ ዓለማየሁን ሰባተኛ ክፍለ ጦር አብራጂት ብርጌድንና ተድላጓሉ ብርጌድን የተቀላቀሉ መከላከያዎች እንዳሉ ተነግሯል። ወደ ብርጌዶቹ በተቀላቀሉበት ወቅት በሰጡት ቃልም በአሁኑ ጊዜ አብይ አህመድን እያገለገለ የሚገኘው ሰራዊት ዘረኛ ተቋም ሆኖ እንደሚገኝ፣ የአማራ ህዝብን ለማጥፋት እንደተነሳ፣ ንጹሐንን በጅምላ እንደሚጨፈጭፍ፣ ብሎም ተቋሙ አድላዊ እንደሆነ ከአማራና ከደቡብ ኢትዮጵያ አካባቢ ለተወለዱ አባላቱ ማዕረግ እድል እንደማይሰጥ፣ እንዲያውም በየምክንያቱ ዝቅ ዝቅ እንዲሉ እንደሚደረጉ፣ ለአብይ አህመድ ታማኝ ይሆናሉ ለተባሉት ግን በየም ምክንያቱ ዕድገትና ማዕረግ እንደሚታደል ጥቅማ ጥቅምም እየዘነበላቸው እንደሚገኝ አሳውቀዋል። አማራውን፣ ሶማሌውንና አፋሩን እንዲሁም ሌላውን ደቁ ሰው እንዲይዙለት ዘመዶቹን እየሾመ ይገኛል የሚሉት አዲሶቹ የፋኖ አባላት በተቋሙ ውስጥ መተማመን እንዲጠፋና አባላቱ መከላከያ የኢትዮጵያ ነው ብለው ማመን ካቆሙ እንደቆዩ ጨምረው ተናግረዋል መሪዎቹም ዱርዬዎችና ጫጣሞች እንጂ ባለራዕዮችና ሀገራዊ እሳቤ ያላቸው መሆናቸው ካቆመ ቆይቷል ለራሳቸው ስልጣን በመስጋት ተቋሙን ውስጥ ለውስጥ ከፋፍለው አንዱ አንዱን እንዲሰልልና እንዲያጠፋ እርስ በርሱ እንዲሻክርና እያደረጉት እንዲ ይገኛሉ ሲሉም የታዘቡትን ለየተቀላቀሏቸው ክፍለ ጦሮች አመራሮች አብራርተዋል። ከዛሬ ነገ እንረሸናለን ከሚል ስጋት አመልጠን ፋኖን በመቀላቀላችን እድለኞች ነን ያሉት ብዙዎች ሲሆኑ ፋኖ በዚህ ልክ ተደራጅቶና ቀልጥፎ አስፈሪ ቁመናን አበጅቶ በማግኘታቸው መደሰታቸውንም አብረው ገልጸዋል። ከዚሁ ከጎጃም ቀጠና በተሰማ በሌላም ዜና የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለጦር ለኮሶ በርና ለአካባቢው ነዋሪዎች በሙሉ ሲል ማስጠንቀቂያ ያዘል መልእክትን አስተላልፏል። ይኸው የማስጠንቀቂያ መልእክትም የተላለፈው በነገው እለት የኮሶበርና የአካባቢ ነዋሪዎችን ኮሶበር ከተማ ላይ ስርዓቱን የሚደግፍ ሰልፍ እንዲያደርጉ በካድሬዎቹ በኩል ጥሪ መተላለፉና የማስተባበር እንቅስቃሴዎችን መጀመራቸውን ተከትሎ እንደሆነ ታውቋል። በዚህም የአማራ ፋኖ ብሔራዊ ኃይል አገው ምድር ክፍለ ጦር በሰልፉ ላይ የሚገኙ ላይ ሁሉ እርምጃ እንደሚወስድ አረጋግጧል። ይህንን ሰልፍ ለማስተባበር በፍቅረ ንዋይ ታውረው የሚንቀሳቀሱ አካላትና ግለሰቦች ላይ የሚወሰደው እርምጃ ጠንከር እንደሚልም በመግለጫው ላይ ተጠቅሷል። ጨው ለራስህ ስትል ጣፍት አሊያ የሚል ግልጽ መልእክት ለኮሶ በርና ለአካባቢ ነዋሪዎች በሙሉ ተላልፎ ተሰምቷል። የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ የፌዴራል መንግስቱ ላይ ጠንካራ ክስና ትችት ሰንዝረው ተሰምተዋል። በወቀሳቸውም እንዳሉት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ተጠቅሞ በጦር ሳያሳካ የቀራቸውን የህዝብ አሰፋፈር ዓላማዎቹን እና ግቦቹን ለማሳካት ጠንክሮ እየሞከረ እንደሚገኝ ተናግረዋል። ምክትል ፕሬዚዳንቱ በክሳቸው እንዳሉት የፕሪቶሪያው የሰላም ስምምነት አሁንም ቢሆን ትግራይን ለመከፋፈልና ለመሸራረፍ እኩ የዓላማ ማስፈጸሚያነት እየዋለ እንደሚገኝ ሲጠቁሙ የክልሉና የአካባቢው ህዝብ አሰፋፈር በመነካካት የባህልና የማንነት መቀየጥ መበረዝና መሳሳት ለማምጣት ከፍተኛ ጥረት እየተደረገ እንደሚገኝ አክለው ገልጸዋል። ምክትል ፕሬዚዳንቱ ይህንን ንግግር ያደረጉት ለሶስት ቀናት በቆየውና በክልሏ መዲና መቀለ ለየተለያዩ አደባባዮችና ቢሮዎች ፊት ሲደረግ የቆየውን የተፈናቃዮችን የሰላማዊ ሰልፍ ትዕይንት መገባደጃ መዝጊያ ፕሮግራም ወቅት ነበር። በተለይም በሮማናት አደባባይ አካባቢ ደምቆ የነበረው ሰላማዊ ህዝባዊ ትዕይንቱ ከዓመታት በፊት ነበረው ጦርነት ምክንያት ከአካባቢያቸው ተፈናቅለው የሚገኙ ትግራዋይ ወደ ተወለዱበትና ቤታችን ወደሚሉት በተለይም በምዕራባዊ ትግራይ አካባቢ ወደሚገኙት ውዝግብ ወደሚነሳባቸው ቀዮቻቸው በአፋጣኝ እንዲመለሱ በዛም ተገቢው መልሶ የማደራጀት ድጋፍና የማቋቋሚያ እገዛ ተደርጎላቸው መብታቸውና ሰብአዊ ክብራቸውም ተጠብቆ ለመኖር እንዲችሉ የሚመለከታቸው የፌዴራል መንግስቱ አካላትና ሁሉም ዓለም አቀፋዊ አጋዥ ቡድኖች በጥምረትና በትኩረት እንዲሰሩ የሚጠይቁ እንደነበሩ ይታወቃል። ዌስተርን ትግራይ በተባለ ሲቪክ ማህበር በኩል የተደራጀውና ከመቀሌ እስከ ጄኔቫ ድረስ የተቀናጀው ይህ ህዝባዊ ትዕይንት መሪ ቃልም አምስተኛ ክረምት በመጠለያ ጣቢያ እንዳያሳልፉ ለወገኖቻችን እንድረስላቸው የሚል እንደሆነም ተጠቅሷል። ትዕይንተ ህዝቡ የፕሪቶሪያ የሰላም ስምምነት ድንጋጌ ስር የሰፈሩ አንቀጾች ሁሉ ያለ እክልና እንቅፋት ተፈጻሚ እንዲደረጉ የሚጠይቁም ነበሩ። በዚህ ሰልፍ ላይ የትግራይ ጊዜ አስተዳደር ፕሬዚዳንት የሆኑትን ሌተናንት ጄኔራል ታደሰ ወረደን መልእክት ለማስተጋባት ተወክለው የተገኙት ምክትል ፕሬዚዳንቱ የኢትዮጵያ ፌዴራል መንግስት ትግራይ ደቃ እንድትቀጥል እንድትፍረከረክና የቀድ ቀድሞ የነበረ አሰፋፈሯ እንዲታወቅ አቅዶ የፕሪቶሪያ ስምምነትን እየበዘበዘው እየተጠቀመበት እንደሚገኝ በሮማናት አደባባይ ለተሰበሰበው ሕዝብ አስረድተዋል። ተኩስ ከማቆም በዘለለ ስኬታማ አልሆነም ያሉትን ስምምነት ሲገልጹ ተፈናቃዮች ከሉዓላዊ ምድራቸው ተነቅለው በችግር እርዛትና ረሃብ በመጠለያ ካምፕ ውስጥ እየማቀቁ ይገኛሉ ያሉት ምክትል ፕሬዚደንቱ ሕጋዊው የትግራይ አስተዳደር አካል የአቅሙን ሁሉ አድርጎ የትግራይ ፍላጎትን ለማስከበር በሰላማዊ መንገድ እንደሚንቀሳ እንዲንቀሳቀስ አክለው ቃል ገብተዋል። ይህ አማራጭ ካልተሳካ ግን ትግራይ ሁሌም ክብሯ ተገፎ ሉዓላዊነቷ ተሰብሮ መኖሯ እንደሚቀጥልም አሳስበው ንግግራቸውን እንደዘጉም ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ዛሬ ዕለት ማለትም ሰኔ 14 2017 ዓ ም ራያ ቆቦ ዞብል ተሮበር ላይ በፈጸመው የተሳካ የደፈጣ ጥቃት ዙፋን ጠባቂውን ሰራዊት ሙትና ቁስለኛ ያደረገ አንጸባራቂ ድል እንደተጎናጸፈ ተሰምቷል። ይህኛው የደፈጣ ጥቃት እንደሚታወቀው በዚህ ሳምንት ውስጥ ብቻ ለሶስተኛ ጊዜ የተፈጸመና በተደጋጋሚ ስኬታማ እየሆነ የቀጠለ እንደሆነ ይታወቃል። በዚህኛው ደፈጣ ጥቃት ብቻ ከ15 በላይ የፋሽ ፋሽስቱ አገልጋዮች ሙትና ቁስለኛ እንደሆኑም ተረጋግጧል። ራያ ቆቦ ዞብል ላይ መሽጎ የሚገኘው ኃይል ባለፉት ወራት ብቻ ተደጋጋሚ ሰብአዊና ቁሳዊ ኪሳራን እያስተናገደ ቀጥሏል። አሁንም ተጠናክሮ በሚቀጥለው ጥቃት እንዲሰላችና እንዲማረር፣ እርስ በርሱ እንዲኳረፍና ተስፋውም እንዲሟጠጥ እየተደረገ እንደሆነም ሲታወቅ ከኃይሉ መሃል ብዙ እየኮበለለና እየጠፋ የቻለና የቆረጠውም የፋኖ ኃይሎችን እየተቀላቀለ ኃይሉ እየፈራረሰ እንደሚገኝም መረዳት ተችሏል ተብሏል ከሰሜን ሎ ዞን ሀብሩ ወረዳ መርሳ ከተማ በተሰማ ሌላ ዜና ደግሞ የፋኖ ቤተሰቦች የሆኑ ቤቶች በግፈኛው አገዛዝ ሎሌዎች እጅ እየተቃጠሉና እየወደሙ እንደሆነ ተነግሯል። ይህ የፋኖ ቤተሰቦችን እስከ ሰባት ትውልድ ድረስ በመቁጠር እየተፈጸመ የሚገኘው ክፋት በሌሎች እንደ ወለጋና አዲስ አበባ ባሉ አካባቢዎች እንደታየው አማራን እረፍት በመንሳትና ንብረት አልባ በማድረግ ተመጽዋች የማድረግ ስልት አካል ሆኖ በስግብግብ ሚሊሻዎች አቀናባሪነት እየተከናወነ እንደሚገኝም ለማወቅ ተችሏል ተብሏል። ከዚህ በፊት በነበሩ መረጃዎችም እንደተረጋገጠው መርሳ ከተማ ላይ በአስተዳደርነት የሚገኙ አካላት በበላይ ሹማምንት አይዟችሁ የሚባሉና የአማራ ጠልነቱ ድግስ ተካፋይ ተጠቃሚዎች እንደሆኑም ይታወቃል። ከዚህም በፊት ከ113 በላይ ንጹሐንን እንዳስገደሉ የሚታወቅላቸው እነኚህ በከንቲባ መሐመድ ያሲን የሚመሩት የወንጀል ጠማቂዎቹ አሁንም ምሽትን ተገና አድርገው እስረኞችን ረሽነው ለጅብ በመጣል ላይ ተሰማርተው እንደሚገኙ እርግጥ ሆኗል ተብሏል። ከወረላሎ ዋጮ ሜዳ፣ መርሳ ቄራ፣ መርሳ ውሃና ከመርሳ ዙሪያ የሚገኙ ጎጦች የወጡ አይንማኞችም ይህንኑ መስክረዋል። ይህም አልበቃ ብሎ የፋኖ ቤተሰቦችን ቤትና ንብረት ማንደድና ማውደም ደግሞ ሌላ አንድ ስልት አድርገው እንደተሰማሩበት እንደሚደርስበት ሲገለጽ ለእነኚህ ወንጀለኞች ቅርብ የሆኑ አካላትም ገና ድርጊቱ ተጠናክሮ ሊቀጥል እንደታሰበበት አረጋግጧል። በሚሊሻዎቹ በነ ይመር ኑርዬ፣ በሪሁን ሰጠና ዋሱ ሰጠ ያልተበረበረ ያልተሰበረና ያልተዘረፈ ማንም አይገኝም እየተባለ ሲሆን እነኚህ አካላት ከንቲባውን ጨምሮ በግፍ ያካበቱትን የህዝቡን ንብረት ለማሻሻጥ ዝግጅት ላይ የሚገኙ እንደሆነ ተሰምቷል። የአማራ ፋኖ ብሔራዊ ኃይልም ከእነኚህ አካላት ይህንኑ ንብረት የሚገዛ ማንኛውም አካል የወንጀላቸው ተባባሪ ተደርጎ ተቆጥሮ የማይቀር ቅጣታቸውን አብሮ የሚቀምስ እንደሆነ አሳስበዋል። መንግስት በበኩሉ ከዚህ ጋር ሙሉ በሙሉ በሚቃረን ይዘት በአማራ ክልል ስለሚገኝበት ሁኔታ በሚዲያዎቹ በኩል ስለ ስኬቶቹና ድሎቹ እየተናገረ ቀጥሏል። በዚህም የምስራቅ ዕዝ ዋና አዛዥ ሌተናት ጄኔራል መሐመድ ተሰማ ከደቡብ ጎንደር እና ከሁሉም የጎጃም ዞኖች ከተውጣጡ ወታደራዊና ህዝባዊ አመራሮች ጋር ውይይት ማድረጋቸውን በሰፊው ተዘግቧል። በውይይታቸውም ሰራዊቱና የክልሉ የጸጥታ ኃይል ባደረጉት የተቀናጀ ስምሪት ጽንፈኛው ቡድን ተመቶ ቆሞ መዋጋት የማይችልበት ደረጃ ላይ መድረስ የቻለው መሪው ቀን ከሌት ተግቶ በመስራቱ ነው ብለዋል ተብሏል። የምስራቅ እዝ ዋና አዛዡ አሁን ላይ ጠላት የሰው ኃይሉና የሎጂስቲክ አቁሙ ተዳክሞበታል ሲሉ አንዳ አንድ አዋጊዎቹም ተመተውበታል፣ ሌሎቹም እጅ ሰጥተውበታል። ይህ ሊሆን የቻለው መሪው እያሰማራ እና ራሱም ጭምር እየተሰማራ በሰጠው አቅጣጫ በመሆኑ የህዝብ ሰላም እስከሚረጋገጥ ይህንኑ አጠንክሮ መቀጠል ይገባል ብለዋል። መሪው ቁልፍ ስራውን በኃላፊነት መንፈስ በውጤት እየለካ ጠንክሮ መምራት ከቻለ የክልሉ ህዝብ የሚፈልገው ሰላምና ልማት የማይረጋገጥበት ምንም ምክንያት የለም ያሉት ሌተናል ጄኔራል መሐመድ ተሰማ አሁን ላይ አገልግሎት ሰጪ ተቋማት ትምህርት ቤቶች፣ ህዝባዊና መንግስታዊ ድርጅቶች ያለምንም የጸጥታ ስጋት አገልግሎት እየሰጡ ይገኛሉ ብለዋል። ህዝቡም ከመንግስት ጎን ሆኖ አስፈላጊውን ድጋፍ እየሰጠ እንደሚገኝ አክለው ተናግሯል። ይህንን ለማስቀጠል የተጀመረውን የህግ ማስከበር ግዳጅ አስተማማኝ በሆነ መንገድ በመፈጸም በአጭር ጊዜ ክልሉን ወደ ተሟላ የልማት ማዕከልነት ማምጣት ይገባል ሲሉም ተናግረዋል። በዚሁ ውይይት ላይ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ የሆኑት ዶክተር ድረስ ሳህሉ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ገዛው ኡማ የሁሉም የጎጃም እና የደቡብ ጎንደር ወታደራዊና ህዝባዊ መሪዎች እንዲሁም የደብረ ማርቆስ እና የደብረ ታቦር ከተማ አስተዳደር ከፍተኛ የስራ ኃላፊዎች እንደተገኙ የአማራ ሚዲያ ኮርፖሬት ዲጂታል ሚዲያ ክንፍ አሳውቋል።